ሐሰተኞች ክርስቲያኖች ሐሰተኞች ምእመናን ጭምር ይነሳሉ። እነዚህ ሃይማኖታዊ ሃይማኖታዊ ቀውስ ማለት ሃይማኖታዊ ችግር በሃይማኖት ቦታ ችግር እንዲመጣ የሚያደርግ በቤተ ክርስቲያን ችግር እንዲፈጠር የሚያደርግ ይሄ ነው ሃይማኖታዊ ችግር የሚባለው። ስለ ሐሰተኞች ክርስቶሶች አልናገርም፣ ስለ ሐሰተኞች ነቢያት አልናገርም። ትናንት ስለሰማችሁ፣ ስለ ሐሰተኞች መምህራን አልናገርም። ትናንት ስለሰማችሁ ሐሰተኛ ክርስቲያን የሚባለው ነጋዴ ሆኑ። እንግዲህ ይሄ ነጋዴ አካባቢ ነው ነጋዴ ሆኖ የቅዱስ ራጉኤልን ስም ጠርቶ የቅድስት ድንግል ማርያምን ስም ጠርቶ የቅዱሳንን ስም ጠርቶ የእግዚአብሔርን ስም ጠርቶ ማተብ አስሮ መስቀል አስሮ የሚያጭበረብር ነጋዴ ካለ እሱ ሐሰተኛ ምእመን ሐሰተኛ ኦርቶዶክስ ነው የሚባለው። ገብርኤል ይድፋኝ ራጉኤል አይ ለመነኝ መሬት ተከፍቶ ይዋጠኝ ብሎ አፈሩ በርበሬ ነው ብሎ የሚሸጥ ከሆነ ክርስቲያን ነው ወይ? ይሄ በእግዚአብሔር ስም ምሎ በሰንበት ምሎ በማተቡ ምሎ በመስቀሉ ምሎ ኦርቶዶክስ ነኝ ብሎ ተናግሮ የመሬታችንን ስም ጠርቶ ኤክስፓየሪ ያደረገ መድኃኒት የሚሸጥ ከሆነ ለህፃናት ኤክስፓየሪ ያደረገ የተበላሸ ወተት መርዝ ሆኖ እንዲገላቸው ለህፃናት የሚሸጥ ከሆነ ይሄ እውነተኛ ኦርቶዶክስ ነው ወይ? በጣም ብዙዎቻችን የምናተኩረው አሁን አባቶቻችን ላይ ነው። ጳጳሳቱ፣ ሊቃነ ጳጳሳቱ እንደዚህ እንደዚህ፣ አባቶቻችን እንደዚህ እንደዚህ ነው ምንለው። ራሳችን ላይ መፍረድ አለብን። ራሳችንን መጠየቅ አለብን። ከራሳችን መጀመር አለብን። ነው ራስን መግዛት የሚጀምረው ከዚያ ስለሆነ፣ ራስን ማወቅ፣ ከዚያ አካባቢን መረዳት፣ ከዛ ራስን ከአካባቢው ጋር ማስማማት አይደለም። በመጥፎ ነገር ከዚያ ዘመን ከወለደው ከክፉ ነገር ማምለጥ መቻል። ሐሰተኛ ክርስቲያኖች የሚባሉት እነዚህ ናቸው። ጌታ ገልጦታል። እነዚህ ሐሰተኛ ምእመናን የሚባሉት ብዙሃን ያሉ ሃይማኖቶም፣ ሃይማኖታቸውን ይክዳሉ። ብዙሃን ትሴኩስ ፍቅር ከብዙዎች ፍቅር ትቀዘቅዛለች ህዝብ በህዝብ ላይ ይነሳል ብሎ ማህበረሰባዊ ቀውስን፣ ሃይማኖታዊ ቀውስን፣ የምጣኔ ሀብት ቀውስን፣ አጠቃላይ እነዚህ ምልክቶች ጌታ አስተምሯን በደብረ ዘይት። የማህበረሰብ ቀውስ የገጠመንን ብታስተውሉት በጣም እኮ የሚያሳፍር እኮ ነው። አሁን እኮ የማህበረሰብ ቀውስ ያው እዚህ ስላልመጣ ኢትዮጵያ ውስጥ ብዙ ስላልሆነ እንጂ ሌላ ሀገር ብትሄዱ ወንዱን አንተ ብላችሁ መጥራት አትችሉም። ታስፈቅዳላችሁ። እንዲያውም አዲስ ወርድ አሁን ፎርም ተደርጓን፣ አዲስ ቃል ተፈጥሯን፣ አሁን አንተም አንቺም የማይል ዝም ብሎ በመሀል ያለ ቃል ተፈጥሯ። እና የማታውቁትን ሰውና አንተ እንድትሉት ወይ አንቺ እንድትሏት ያልፈቀዱላችሁን ሰዎች አንተም አንቺ ማለት አትችሉ የሆነ ያንን ቃል ተጠቅማችሁ ነው የምትናገሩት። አለዚያም ደግሞ ማልበል ብላችሁ ማስፈቀድ አለባችሁ። የማህበረሰብ ቀውስ፣ የጾታ ቀውስ፣ የማንነት ቀውስ እነዚህ ነገሮች ዓለም ላይ ተከስተዋል። ከዚህ በላይ ምልክት የለም። ከዚህ በላይ የሚያስፈራ ከዚህ በላይ የሚያስጨንቅ ነገር የለም። ይሄ ደግሞ ብቻ አይደለም። እኛ ያለንበት እንደ ኢትዮጵያ እንደዚች ሀገር እቺ ሃይማኖት እንዳላት ሀገርና ዓለም ያለንባቸው ችግሮች በራሳቸው ብዙ አይነት ማህበረሰባዊ ቀውስ ምልክቶችን ማሳየት የሚችሉ ብዙ ናቸው። አንተማመንም፣ አንዋደድም፣ አንፈቃቀርም፣ እንዋሻለን፣ ዘረኞች ነን፣ ብሔርተኞች ነን፣ እዚህ ሌላ ነን፣ ሌላ ቦታ ሌላ ነን። በቃ የሆነ ተስፋ የምንጥልበት እስከምናጣ ድረስ ተጨንቀናል፣ ተቸግረናል። ተስፋ የምናደርጋቸው የሃይማኖት አባቶች ሳይቀር ሞራል ባለበት ቦታ እንዳይገኙ ሆነዋል። ለዚህ ነው ይሄ ማህበረሰባዊ ጫና ስለበዛ በጣም ብዙ ሰው ራእያ እያየ የሚመጣው። ለዛ ነው በነገራችን ላይ የምናያቸው እነዚህ የተሳሳቱ መንገዶች አንዱ በማህበረሰባዊ ጫና ምክንያት የመጣ ነው። ለምሳሌ ብዙ ሰው ንጉሥ ቴዎድሮስ በ2015 ይመጣል ሲባል እሺ ብሎ ተቀበለ። ወደ 200 ሺህ የሚደርሱ ሰው በጋ ሃይማኖት መምር ብዙ ጊዜ አስተምሮት ይሆናል። ኢትዮጵያ ያለም ብርሃን በሚለው እና ብዙ ሰው አሁን ይመጣል ብሎ ተቀበለ፣ መዋጮ ከፈለ፣ መታወቂያ ወጣ፣ ብዙ ሰው አባል ሆኖ ተመዘገበ። ከሁለት መቶ ሺህ ሰው በላይ እነዚህ ሰዎች ለምን እንደዛ እንደሆኑ ታውቃላችሁ? ማህበረሰባዊ ቀውሱ፣ ማህበረሰባዊ ጫናው በጣም ሲበዛ ወደፊት የሚመጣ ነፃ የሚያወጣ ንጉስ አለ ሲባል እሺ ነው የሚለው ሰው ምክንያቱም ጫና ውስጥ ነን፣ ብዙ ነገሮች ከብደውብናል፣ ተጨንቀናል። አሁን ተስፋችን የምንጥልባቸው አካላት ላይ በሙሉ ተስፋችን ተሟጧል። በዚህ ምክንያት የሚመጣው መሲህ ነኝ ብሎ የሚመጣውን ሁሉ ለመቀበል ልባችን ተዘጋጅቷል። ትክክል ባይሆን እና ይህን ምልክት ካለመረዳት የተነሳ ነው። ስለዚህ ምን አይነት ሁኔታ ላይ ነው ያለ ነው እሱ የሚለው። እስራኤላውያን አንድ የገጠማቸውን ታሪክ ልናገርና በዚህ ዘገዋል ይሄኛውን ሁለተኛውን ክፍል እስራኤላውያን በበለዓም በለዓም እንዲረግማቸው ሲመጣ ታሪኩ እንዳይሰፋ እንደምታውቁት በለዓም ሊረግም ሲመጣ መልአክ ተቆጥቶ አስጠንቅቆታን። ስለዚህ አልረገምም መርቋል። የሴፎር ልጅ ባላቅ በጣም ተናደው ስለነበረ ቦታ እየቀያየረ መስዋዕት እየሰዋ ቢሞክረው አልተራገምም። መጨረሻ ላይ ትንቢት ተናገረ እና በለዓም ግን ያን ማድረግ ስላልቻለ እንደው ይሄ ሰውዬ እንዲህ ደክመው ዝም ብየው ከመሄድ ብሎ አንድ ክፉ ምክር መከረው ይላሉ ሊቃውንት። እና ያ ምክር ምንድነው? በልዓም ለሴፎር ልጅ ባላቅ ለሞአባውያን ማለት ነው። ሞአባውያን ማለት ጣዖት የሚያመልኩ ናቸው። ለእነሱ አንድ ምክር ይመክራቸው። ለምን እንደዚህ አታደርግም? አለ። ምን ላድርግ? አለ። በሀገር አንተ በምትገዛው ያሉ ቆንጆ ቆንጆ ሴቶችን ትመርጥና ለሴቶቹ የሚፈልጉትን ልብስ እንዲለብሱ አድርገህ፣ የሚፈልጉትን ሽቱ እንዲቀቡ አድርገህ የፈለጉትን አይነት ጌጥ እንዲያጌጡ አድርገህ በሚፈልጉት አይነት ስታይል በዘመኑ ፀጉራቸውን እንዲሰሩ አድርገህ፣ ስጋ ለጣዖት የተሰዋ ስጋ በአገልግል አስይዘህ፣ አገልግሉን ተሸክመው በእስራኤል መንደር እንዲያልፎ አርገል። ከዛ በኋላ ሴቶቹን ይጠይቋቸዋል። አብረናችሁ እንተኛ ይሏቸዋል። ሴቶቹ ቅድመ ሁኔታ ያስቀምጣሉ። ምን አይነት ቅድመ ሁኔታ? መጀመሪያ ስጋውን መብላት አለባቸው፣ ለጣዖት የተሰዋውን ከዚያ ቀጥሎ ደግሞ ለጣዖቱ መስገድ አለባችሁ፣ ከዚያ ቀጥሎ ደግሞ ፈቃዳችሁን ትፈጽማላችሁ ብለው ይሏቸዋል። ከዛ ራሱ እግዚአብሔር ያጠፋልሃል አሉ። በላ ምን አደከመ አንተ፣ ራሳቸው ከእግዚአብሔር ጋር ይጣላሉ፣ እሱ ይገላቸዋል። ከዛ በጣም ጥሩ ምክር መከርከኝ አለ። በሀገሪቱ ያሉትን ሴቶች ቆንጆ ቆንጆ የሚባሉ ወጣት ሴቶች የሚያማልሉ የሚባሉ ሴቶችን መረጠና በጀት ተበጀተላቸው የሚፈልጉትን የሚስማማቸውን ልብስ የሚስማማቸውን ሽቱ የሚስማማቸውን አይነት ጌጥ የሚፈልጉትን አይነት የጠጉር አሰራር የሚፈልጉትን አይነት ጫማ፣ በዘመኑ በነበረው አይነት ጌጥ ተሸልመው አጊጠው ተውበው አምረው የሚጠበቅባቸው አንድ ነገር ማድረግ ብቻ ነው። የሚያምረውን አገልግል አዝለው አካላቸውን ሰውነታቸውን አሳምረው በእስራኤል ወንዶች በኩል ቀስ ብሎ ቄንጥ እያሳዩ ማለፍ ብቻ ነው እና ያን አደረጉ። በእስራኤል በኩል የፈለጉትን አህዛብ ህግ የላቸውም። የአለባበስ ህግ የላቸውም። የፈለጉትን መልበስ ይችላሉ። ራቁታቸውን መሄድ ይችላሉ። የምግብ ህግ የላቸውም። የፈለጉትን መብላት ይችላሉ። እስራኤላውያን ግን ህግ አላቸው። አሁን ችግሩ ምንድን ነው መሰላችሁ? ህግ ባለው ማህበረሰብ ፊት ህግ የሌለው ሰው ሲያልፍ ከባዱ ነው። እሱ መርህ ባለው የአኗኗር ዘይቤ ባለው ባህል ባለው ማህበረሰብ በኩል ባህል የሌለው ህዝብ ሲያልፍ ማለት በእኛ ፊት ፈረንጆቹ ሲያልፉ ማለት። ፈረንጆቹ በእኛ ፊት አልፈዋል። በእኛ ፊት ሲያልፉ ዝም ብለው አይደለም ያለፉት፣ ይውላችሁ፣ ሞባይል ይዘው ያልፋሉ። እናያለን፣ አቤት ሲያምር እንላለን። አይፓድ ይዘው ያልፋሉ። አቤት ሲያምር ይሄ ምንድን ነው እንላለን። ብርቅ ይሆንብናል። ካሜራ ይዘው ያልፋሉ። እሱም ያምረናል። ልብስ ለብሰው ያልፋሉ። አጫጭር ቀሚስ እህቶቻችን፣ ያም ደስ ይላቸውና እነሱም አጭር ቀሚስ ለብሰው ያልፋሉ። እነሱ የሚያደርጉትን በሙሉ ሕግ ያለው የኢትዮጵያ ማህበረሰብ እነሱ ያደረጉትን ያደርጋል። እነሱ ያደረጉትን ጌጥ፣ እነሱ የለበሱትን ልብስ፣ እነሱ የተናገሩትን እንግሊዝኛ፣ እነሱ የተናገሩትን ቋንቋ፣ በቃ እነሱ የሚመሩበትን ነገር በሙሉ ማድረግ ያምረናል። በግሎባላይዜሽን ሰበብ፣ በዘመናዊነት ሰበብ ባህላችንን፣ ወጋችንን አጥተናል። ሴቶቹ ሴትነታቸውን እያጡ አንዳንዶቹ እንደ ወንድ ጭምር እየሆኑ እንደ ወንድ እየጎረሱ በሚዲያ እያሳዩ እንደ ወንድ ቢሄቭ እያረጉ እንደ ወንድ አይነት ጠባይ እያሳዩ ወንድን እየተሳደቡ ፌሚኒዝምን እየደገፉ ሴትነትን እያጎሉ ወንድ እንዲጠፋ ጋብቻ እንዲቀር ልጅ መውለድ መጥፎ እንደሆነ ጎጂ እንደሆነ ይሄ እንዲቀር ማህበረሰብ እንዲበተን እንዲህ እየሰበኩ እንዲቀጥሉ ተደርጓል። በምን ምክንያት? ፈረንጆቹ በፊታቸው በኩል ስላለፉ። ምን ሆነው? አይ መውለድ እኮ ቅርጽ ያበላሻል። ስለዚህ መውለድ ልክ አይደለም ብለው በፊታቸው አልፈዋል። ወንድ አስፈላጊ አይደለም ብለው በፊታቸው አልፈዋል። ጋብቻ እኮ ትክክል ነገር አይደለም ጫና ነው ብለው በፊታቸው አልፈዋል። እነሱን አይተዋል። እንደነሱ መሆን ይፈልጋሉ። ወንዱ ፊፍቲ ሴንትን አይተዋል እና የሆሊውድ አክተሮችን ተመልክቷል። ሱሪውን ዝቅ አድርጎ ይሄዳል። አለባበሱ ሌላ ነገር፣ ቲሸርቱን ሳያነበው ብዙ አይነት ነገር ብቻ፣ የኳስ ተጫዋቾችን አይነት እነሱን እየተመለከተ ለምን፣ እነሱ በፊቱ በኩል አልፈዋል። ስለዚ እነሱ ሞዴል ያደረ ድጓ መምህሩን ይንቃን ያቋቋም መምህሩን ይንቃን። እዚህ የሚጸልይለትን ካህን ይንቃል። እዚህ የሚያስተምረውን መምህር ይንቃል። እዚህ የሚቀድስለትን ቄስ ይንቃል። ሌላ ነገር ወደ ሜዳ ሂዶ ይፈልጋል። አያችሁ፣ ህግ ያለን እኛ በህግ ስንኖር ያለ ህግ የሚኖሩ አሳማዎች በፊታችን አልፈዋል። ሌት ተቀን የሚበሉ ሰዎች፣ ጾም የማያውቁ ሰዎች ጾም ልክ አደለም ብለው በፊታችን አልፈዋል። በፊታችን ያለፈውን ክርስቶስን ትተን እነሱን ተመልክተን ቅዱስ ጳውሎስ እንደሚናገረው ገላትያ ምዕራፍ 3 ከቁጥር 1 ጀምሮ ኦ አብዳን ሰብአ ገላትያ መንኖ አይመመክሙ ከመይተመኑ በጽድቅ ይላል። እናንተ ገላትያ ሰዎች ሆይ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? እነሆ ክርስቶስ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር ይላል። በዓይናችሁ ፊት ነው የሚለው እና አቡነ ገብረኖስ ቅዱስ ታሪክ ሲተረክለት ትውልዱ የማይቀበለው በሱ ፊት የሚያልፈው ፊልም ነው። በሱ ፊት የሚያልፈው ኳስ ነው። በሱ ፊት የሚያልፈው ሌላ ነገር ነው። አያችሁ። እና አቡነ ገብረ መንፈስ ቅዱስ ግን በፊታቸው የሚያልፈው የክርስቶስ መከራ፣ ስቃይ፣ ራቁትነት፣ መገረፍ፣ መቁሰል፣ መወጋት፣ ይሄ መቃተቱ ስለሆነ አሞራ መጥቶ አይናቸውን ሲያፈርጠው እዛ ይላቸው አይታያቸውም። ምክንያቱም የሚያዩት ክርስቶስ ነው። ለቅጽበት አይናቸውን አይከድሉም። ልባቸው ይሰቀላል፣ አብረውት ይሰቀላሉ፣ መከራውን ይካፈላሉ። ራቁትነቱን ያሰባሉ፣ መቃተቱ ይሰማቸዋል፣ ጆሮአቸው ውስጥ ይገባል። 6666 ጊዜ የተገረፈው ግርፋት ይጠዘጥዛቸዋል እኔን ላናንተ የሆነ ኳስ ተጫዋች ስብራት ነው የሚሰማን ጉዳት ነው የሚሰማን መቼ ነው ወደ ሜዳ የሚመለሰው ምናምን ነው ምንለው መቼ ነው ጫማ የሚሰቅለው ምናምን ነው ምንለው አያችሁ እነሱ ግን የጌታ ስብራት ነው የሚሰማቸው የጌታ ቁስን ነው የሚሰማቸው ይሄ ነው ልዩነታቸው ቅዱስ ጳውሎስ በዘመኑ ለነበሩ ሰዎች እንኳን ሲጽፍ ገላትያ ምዕራፍ አራት ቁጥር 19 ላይ ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ይላል ክርስቶስ በእናንተ እስኪሳል ድረስ ምጥ ይዘኛል፣ ጭንቅ ይዘኛል፣ እንዴት አርጌ እንደምነግራችሁ እጨነቃለሁ ይለ ቤተክርስቲያን ምጥ ላይ ናት። ክርስቶስ እንዴት እንደምትናገር ምጥ ላይ ናት። ጉልላት ሰርታ፣ ስዕል ስላ፣ በስግደት በቃለ እግዚአብሔር በዜማ ዜማ ቀያይራ፣ በንባበ ማህዘኒ በእዝል ዜማ በአራራይ ዜማ በግዕዝ ዜማ እየተናገረች ትውልዱ አይረዳትም። አሁንም ክርስቶስን አትሰብክም ነው የሚላል። ጭንቅ ይዛታል። ክርስቶስን በትውልዱ አይምሮ ለማስቀመጥ ሕማማት ላይ የሚደገው እንደዛ ነው። ሰሙነ ሕማማት ላይ ያለው ስግደት 6666 ነው። ስግደቱ ነው ምላቸው፣ የስግደቱ ቁጥር ነው የምላቸው። ከሰኞ ጠዋት ጀምሮ ለከኃይል እየተባለ የሚሰገደው ስግደት እስከ ዓርብ ድረስ ያለው ስግደት ቁጥሩ 6666 የሚመጣ የስግደት ቁጥር ነው የተሰራው። ኪርያላይሶን እየተባለ የሚሰገደው ለከኃይል እየተባለ የሚሰገደው ስግደት ነው። ማን አለ ጥቁር ለብሳ ቤተ ክርስቲያን እንደምታስበው ክርስቶስን የሚያስብ ማን አለ? ህማማት ላይ መከራ ሆነ አመድ ነስንሳ ትቢያ ነስንሳ ማቅ ለብሳ የጌታን መከራ እንደምትካፈል እንደምትታመመ ቤተ ክርስቲያን ክርስቶስን ማሰብ የሚችል ማን አለ? እና ይህ ትውልድ ተከልሏል። አይኑ ተሸፍኗል። የሚያየው ሌላ ነገር ነው። ባዕድ ነገር ጣዖት ነገር በትውልዱና በቤተ ክርስቲያኗ መካከል ገብቷል ጣዖት። እና እነዚህ ሴቶች ይሄን የተባሉትን ይዘው ስጋውን ይዘው ለባብሰው አምሮባቸው ጣዖቱን በአገልግል ተሸክመው ትንሽ ትንሽ ሰሌዳ ይችን ስልክ የምታክል አይነት የጣዖት ምስል ያለበት አስቀርጸው በአገልግል ስጋም ጣዖትም ይዘው ማለፍ ጀመሩ። አሁን ይሄ ጾም ሲፈታ እንደዛው የሆነ እነዚህ መጠጡ ቤቶቻችን ጣዖትም ይዘው ስጋም ይዘው ይጠብቁ ነው። ራቁታቸውን የሚጨፍሩ ሴቶችና ክትፎ ምናምን ይዘው ይጠብቁ ነው ውስኪ ምናምን ይዘው ይጠብቁናል። እየሰሩ ነው ቤት፣ አሁን እየታደሰ ነው ብዙ ቤት፣ ቀለም እየተቀባ ነው ብዙ ቤት። ሰራተኞቻቸው አሁን ውጭ ናቸው። ለምን እንደሆነ ታውቃላቸው። እርግጠኞች ናቸው። ኦርቶዶክሱ ልክ ትንሳኤ ሲመጣ ቤተክርስቲያን እንደማያደር እርግጠኞች ናቸው። እንዴት እንደሚያውቁን እኮ ሂደን እዛ እንደምናደር ያውቃሉ። እየጾምን ቆይተን በጣም እኮ እሚያሳዝን ለኛ ያለ ኪሳራ ውስጥ የሚገባ ሰው የለም እውነት ለመናገር ሃምሳ አምስት ቀን ሰው ጾሞ በመጨረሻው ቀን ስጋውን ደሙን መቀበል፣ ይሄ ግቢ መጨነቅ፣ ይሄ ቤተክርስቲያን ጠቦ መጨነቅ ሲገባው ህዝቡ ስለ ዶሮ ስለ ስጋ እየተጨነቀ እዛ በሬውን ስንሰዓት እንረደው፣ ብዙ ሰው የሚጠይቀ እንደዛ፣ ስንሰዓት ነው የሚታረደው ማረድ የሚፈቀደው፣ ብዙ ሰው ስንሰዓት ነው ቅዳሴ የሚገባው ለምን አትሉንም? በሬ ስለሚታረድ የምትጠይቁን ሰዎች ካላችሁ ዶሮ ስንሰዓት እንደሚታረድ የምትጠይቁን ሰዎች ካላችሁ ለምንድን ነው ስንሰዓት ነው ቅዳሴ የሚገባው ለመቁረብ ምን ምን ያስፈልጋል ብላችሁ የማጠይቁ ለምንድን ነው እኛ ሲህ ኃላፊነት አለብን ወይ? ስለ በሬ ነው ወይ? የምናስተምረው ወንጌላችን በሬ ነው ወይ? ወንጌላችን ስለ ዶሮ ነው ወይ? ወንጌላችን ስለ ስጋ ነው ወይ? ወንጌላችን ስለሚበላና ስለሚጠጣ ስለሚያልፍ ነገር፣ ስለማይረባ ነገር ነው ወይ? እና ይዘው ይጠብቁናል። እና እስራኤል ወንዶች አዩና፣ እስራኤል ወንዶች መተርጉማ ነው ሲናገሩ ሴት አይተው ማለፍ አይሆንላቸውም ይላሉ። እና አዩአቸውና እነዚህ ሴቶች ከየት ነው የመጡት ብለው እርስ በርሳቸው መነጋገር ጀመሩ። እነዚህማ የሞአባውያን ሴቶች ናቸው እኮ እስኪ እናናግራቸው ይሉና፣ ያው ወንዶች ልክ እንደሚወራረዱት አንዱ ይሄድና ያነግራን እሺ ትለዋለች። ይገረማሉ እስራኤላውያን፣ ምክንያቱም እስራኤላውያን ሴቶች ስርዓት ያላቸው ህግ ያላቸው ናቸው። ዝም ብለው ተጠይቀው በአንድ ጊዜ የሚተኙ አይደሉም። አሕዛብ ግን ህግ የላቸው። ህግ አለመኖር ብቻ ሳይሆን የተላኩት ለዚህ ጉዳይ ነው፣ ለዓላማ ነው ለዚህ የተላኩ ሰዎች ግድ የላቸውም የቢዝነስ ካርድ አውጥተው ይሰጧቸዋል እዚህ ቦታ ታገኘኛለህ ብላ ሴቷ ሳትፈራና ሳታፍር የቢዝነስ ካርድ ታድላለች ለወንዱ ተመልከቱ እንዲህ አይነት ዓለም ውስጥ ነው ያለነው በግልጽ ማውራት ስላለብን ጊዜያችንን ማወ መረዳትም ስለሚገባ ለዛ እና ገረመው ተመለሰ ነገራቸው ከዚያስ እያንዳንዳቸው እያንዳንዳቸው ሙዓባውያንን ሴቶች ይዘው የጣዖት የተሰዋውን ስጋ በልተው ለጣዖቱ ሰግደው እግዚአብሔርን ክደው ከሴቶቹ ጋር ተኝተው አደሩ። አሁን ዝም ብሎ ቀላል ነገር አይደለም ይሄ። አካል የማን አካል ነው? የመጀመሪያ ከየት የመጡ ናቸው? ቀጥሎ ደግሞ ስታዩ ተስፋ ወደ ተስፋይቱ ምድር የሚጓዙ ናቸው። እነዚህ ሰዎች እስራኤላውያን ወንዶች። እግዚአብሔር አርባ ዓመት የለፋበት ህዝብ ነው ያ ህዝብ መና እያወረደ ውሃ ከጭንጫ እያፈለገ እላት እያጠፋ ደመና እየጋረደ ባሕር እየከፈለ ታቦት ሰጥቶ ራሱ እግዚአብሔር ወርዶ ተራራ ላይ ሆኖ በጣቱ ፈርሞ ጽላት የሰጠው ህዝብ ነው። ከማያምን ህዝብ ጋር የተኛው ስጋውን ያረከሰው ሰውነቱን ያረከሰው ይህ ህዝብ ንሴብሖ ለእግዚአብሔር ስቡሕ ዘተሰብሐ ብሎ ያመሰገነ ህዝብ ነው። ባሕር ተከፍሎለት ይሄ ህዝብ የእግዚአብሔርን ድምፅ በጆሮ የዘማ ህዝብ ነው። አትበድል አትስረት ተብሎ ሲነገረ የእግዚአብሔር ድምፅ የሰማ ህዝብ ታቦት የተቀበለ ኪዳን የተቀበለ ህዝብ ነው። ሙሴ ኪዳኑን መጽሐፍ አንብቦ ደሙን ሲረጨው አሜ ያለ ህዝብ ነው። እንዲህ አይነት ህዝብ ነው ሜዳ ላይ የወደቀው። እኔና እናንተ ኪዳን ያለን ሰዎች ነን። እኔና እናንተ የእግዚአብሔር ድምፅ የሰማን ሰዎች ነን። እኔና እናንተ ስጋ የተቆረሰልን ደም የተሰጠን የፈሰሰልን ሰዎች ነን። መቅደስ ያለን ቤተ መቅደስ ያለን ባህል ያለን ዜማ ያለን ስርዓት ያለን የራሳችን፣ ከማንም ማንወስደው ማንዋሰው ንጹህ የሆነ ከሰማይ የመጣ ከሰማይ የተቀዳ ስርዓተ ዜማ ያለን ሰዎች፣ የሰማዩ ሶፍት ኮፒ ምድር ላይ ሃርድ ኮፒ ሆኖ፣ እድሜ ለእነ ቅዱስ ያሬድ ምስጋና ይሁንና የሶፍት ኮፒ የሰማይ ሶፍት ኮፒ እዚህ ሃርድ ኮፒ ሆኖ የሚዳሰስ ሆኖ የተሰጠን ሰዎች ነን። የሰማዩ ምስጋና በሚዳሰስ የምናቀር በምስል የምናቀር ለዓለም በካሜራ ቀርፀን የምናሳይ የሰማዩን ስርዓት ለዓለም ማሳየት የምንችል፣ ምንኮራ ምን ኮራ ህዝቦች ነን። ግን ሰውነታችንን ከሌላ ጋር እያጋደምነው ነው። እያመነዘርን ነው ነው እየበደልን ነው። ስጋችንን እያረከስን ነው። ራሳችንን መግዛት ይገባናል። የተላኩ አሉ። ወደ ዓለም የመጡ አሉ። ጣዖት ይዘው፣ ስጋ ይዘው፣ በአገልግል ይዘው፣ አጭር ቀሚስ ለብሰው፣ በተለያየ መንገድ ተውበው፣ አምረው፣ አጊጠው ተቀባብተው ወርቅና ብር የሚመስል ጌጥ አንገታቸው ላይ አንጠልጥለው ሳያፍሩ ሳይፈሩ አካላቸውን አራቁተው እያሳዩ ከቤተ መቅደሱ እንድንወጣ የተላኩ ሰዎች ነው። በጣም ብዙ ብታዩ አሁን መንገድ ላይ ወንድሜ ጌታ ሞቶልሃን የሚሉ ለወንዶቹ የሚላኩት ቆንጆ ቆንጆ ሴቶች ናቸው። እውነቴን ነው የምላችሁ ግልጽ ማውራት ስላለብን ይሄ ብቻ አይደለም። ለሴቶቹ ደግሞ ቁመና ያላቸው ሴቶች የሚወዷቸው አይነት ወንዶች ናቸው። ከዚያስ ምን ማድረግ ነው? ቀስ አድርገው ቀስ አድርገው ይሄ ፍቅር የሚባለው ውስጥ ማስገባትና እንዳይወጡ ማድረግ። ከዛ ከዛ አሁን የሚበዛው ጥያቄ ምን እንደሆነ ታውቃላችሁ? ሴቶቹ ይደውላሉ፣ መምህር አንድ ጥያቄ ነበረኝ። ምንድን ነው ጥያቄ? አንድ ጓደኛ ነበረኝ ኦርቶዶክስ አይደለም ግን እመለሳለሁ ብሏል፣ የሚመለስ አይነት ነው እና ጥያቄ ያለው ከዛ ጥያቄውን እንዲያቀርብና ከዛ አንተ እንድትነግረውና እንዲመለስ። ያው ቅዱስ ጳውሎስ ይሌለ ይልና ደግሞ ጥቅስ ይጠቅሳሉ የሚያስገርሙ። ያላመነች ሚስት ባመነ ባሏ ትቀደሳለች፣ ያላመነ ባል ባመነች ሚስቱ ይቀደሳል የሚል የቅዱስ ጳውሎስን ጥቅስ ይጠቅሳሉ። ያው ስለሱ ለማብራራት እሱ ራሱን የቻለ በዚያ ዘመን የተጻፈ ለአሁን አያገልግ። አሁን በቂ ኦርቶዶክስ አለ። ሚስት መሆን የሚችሉ እህቶች አሉ። ጥሩ ሚስት መሆን ጥሩ ባል መሆን የሚችሉ ኦርቶዶክስ ወንዶች አሉ። አሁን በየመንገዱ በየጎዳ ነው። በሃይማኖት ከማይመስልህና ከማይመስልሽ ጋር መሄድ መጓዝ አይደለም፣ መጠንቀቅ ያስፈልጋል። አብሮ መስራት አደለም ያልኳችሁ፣ አብሮ ስለመማር አደለም የተናገርኩት፣ ስለ ሀሳብ ስለመለዋወጥም አደለም ያልኳችሁ። ሲሪየስ ስለሆነ ሪሌሽንሽፕ ስለምትሉት ስለእናንተ ስለ እሱ ጉዳይ ግን ማወቅ ያስፈልጋል። አባቶቻችሁ ሳያውቁት ነፍስ አባቶቻችሁ ሳያውቁ ንስ አባቶቻችሁ ሳይሰሙ የጋብቻ ጊዜ ሲቀርብ ብቻ የት ለግባ የት ልሂድ፣ እንዴት ልሆን እንዲሆነ ማለቃቀስ ብቻ ነው ጥቅም የተላኩብን ሰዎች አሉ። ይሄ ብቻ አይደለም በየሚዲያው የማናቃቸው ማናቃቸው ሰዎች ቆንጆ ቆንጆ ፎቶ የሚለቁ ማናቃቸውን ሰዎች የምናናግር ሰዎች አሉ። በጣም ይገርም። የራሳቸው ያልሆነ ፎቶ፣ የራሳቸው ያልሆነ ስም የራሳቸው ያልሆነ መታወቂያ የራሳቸው ያልሆነ አካውንት ከፍተው እውነተኛ ማንነታቸውን የማይገልጥ ሆነው አብዛኛውን ሰው የሚያሳስቱ በጣም ብዙዎች ናቸው። ካሜራ አቅርበው እየደነሱ አካላቸውን እያሳዩ በተለያየ መንገድ በስጋ ሀሳብ፣ በስጋ ምኞት፣ በስጋ ፈቃድ፣ በስጋ ፍቶት ሰው ከሃይማኖቱ ከቤተ ክርስቲያን እንዲለይ የሚያደርጉ ሰዎች ተልከውብናል። ጣዖት የተሸከሙ ናቸው። ስጋ የተሸከሙ ናቸው። ለጣዖት የተሰዉ ከዚያ ቅደም ተከተሉ ምንድን ነው? መጀመሪያ ይህን ስጋ ብላ፣ ከዚያስ ለዚህ ጣዖት ስገድ፣ ከዚያስ እግዚአብሔርን ካድ፣ ኦርቶዶክስ አታስፈልግን በል፣ ከዚያስ አብረን እኖራለን። እንደዚህ ተልኮቻ የተከበራቸው የእግዚአብሔር ልጆች፣ ራስን መግዛት ይኸውላችሁ። እኔ በጣም የሚያሳዝነው ይሄ ታሪክ፣ ሌሊቱን ሙሉ በአንድ ሌሊት ሀያ አራት ሺህ ሰው አልቋል። ስንት ሺህ ሰው ሃያ አራት ሺህ ሰው በአንድ ሌሊት አልቆ ሙሴ ጠዋት ተነስቶ ሪዘ ሁልቁ ምዕራፍ 25 ቁጥር 9 ላይ ታገኙታላችሁ። ህዝቡን ቆጠረ። አንድ ሁለት ሶስት፣ እስከ ይሁዳን ነገድ ቁጠሩልኝ፣ እስከ ሌዊ ነገድ ቁጠሩልኝ። ተቆጠረ፣ ተደመረ። ከነበረው ቁጥር ሃያ አራት ሺህ ሰው ጎሏል። ኢትዮጵያ ውስጥ ብዙ የጎደሉ ሰዎች አሉ። በጣም ብዙ የጎደሉ ምእመናን፣ በሃይማኖት የጎደሉ፣ በሞት የጎደሉ፣ በብዙ መልክ የጎደሉ በጣም በኑሮ መወደድ ምክንያት የጎደሉ በጣም ብዙዎች አሉ። ሙሴ ተቀምጦ አልቅሷል። እጁን ራሱ ላይ ጭኖ ጌታ ሆይ ይህ ህዝብ እስከ መቼ ነው በምድረ በዳ የሚያልቀው? እስከ መቼ ነው በምድረ በዳ የሚሞተው? እስከ መቼ ነው ህዝቡ አንገተ ደንዳና በሆነ ቁጥር አንተ በመሃት የምታጠፋው እስከ መቼ ነው ብሎ ሙሴ ተቀምጦ እዬዬ ብሎ ስለ ህዝቡ አልቅሷል። ከእዛ በኋላ በእስራኤል ታሪክ የተመዘገበ የመቅሰፍት ብዙ ቁጥር የለም። የሚገርማችሁ ከዛ በኋላ ሙሴ በጣም ስላለቀሰ እግዚአብሔር ስለ ሙሴ ብሎ ሁላችንን የሚማር ነው። በጣም ብዙ የምናያቸው መቅሰፍቶች አሉ አደለ? የጦርነት መቅሰፍት፣ የበሽታ መቅሰፍት፣ የረሃብ መቅሰፍት፣ የድርቅ መቅሰፍት፣ የተለያዩ የምንሰማቸው እንደ ከሆነ ነገር አረፍን ስንል፣ በመኪና አደጋ እንኳን የሚሞተው ሰው ብዛቱ፣ ድንገት እንደወጣ የሚቀረው ብዛቱ፣ ሌባው የሚገለው ብዛቱ፣ ዘራፊው የሚገለው ብዛቱ እርስ በርስ የሚገዳደለው ሰው ባል ሚስቱን ሚስት ባሏን እየተባለ እንኳ ይሄን ቁጥር ብንቆጥረው ብዛቱ፣ መጠጥ የሚገለው ሰው ብዛቱ፣ ሱስ የሚገለው ሰው፣ ራሱን የሚያጠፋው ሰው ብዛቱ። እየጎደልን ነው፣ እየሞትን ነው። ለዚህ መፍትሄው ደግሞ ራሳችንን መግዛት ነው፣ ራሳችንን መቆጣጠር ነው። ዛሬ አይደለም ነገ አይደለም ለዘላለም ሕይወት መሆን ያለበት ነው። የትንሣኤ የባህል አምሳብ ቢፈታም ሥጋ ሲፈቀድ መጠጥ ምናምን የሚባለው ነገር በሱ ራሳችንን ምን ጎዳ ምን ገድል፣ ራሳችንን ከእግዚአብሔር ምንለይ። እንዲህ አይነት ራሳችንን መግዛት አለብን። ሕይወት መመሪያ መኖሪያ ማድረግ የኑሮ ዘይቤ ራስን መግዛት ማድረግ አለብን። ስለዚህ ራስን ማወቅ ያስፈልጋል። ራስን ለመግዛት፣ አንደኛ ራስን ለመግዛት የሚያስፈልጉ ነገሮች ነው እየተናገርኩ ያለሁት። አንደኛ ራስን ማወቅ ያስፈልጋል። ሁለተኛ አካባቢን ማወቅ መረዳት፣ ዘመንን መረዳት፣ ምልክቶችን ማወቅ እነዚህን ማወቅና መረዳት ያስፈልጋል። ሶስተኛና የመጨረሻው ጸሎት ያስፈልጋል። ጨረስኩኝ። ልበ አምላክ ዳዊት መዝሙር መቶ አርባ ቁጥር ሶስት ላይ እንዲህ ይላል እቤ፣ አቅብ አፉ ይላል፤ አንደበቴን እጠብቃለሁ ይላል። ወማእጾዝ አቅብ ለከናፈሬ ይላል፤ ለከንፈሬም ጠባቂ ደጅ እንድሰጠኝ ይላል። እና የከንፈራችን የአፋችን የአንደበታችን ፍሬዎች የተመጠኑ እንዲሆን ሰዎችን የማይጎዱ እንዲሆን ሰዎችን የማያሳቅቁ እንዲሆን ሰዎችን የማያሸማቅቁ እንዲሆን ሰዎችን ወደ ሞት የሚወስዱ እንዳይሆኑ ሰዎችን ወደ ክፋት የሚወስዱ እንዳይሆኑ ሰዎችን ራስን ወደ ማጥፋት ዋጋ ቢስ ወደ መሆን ወደ መጥፎ ነገር የሚወስዱ እንዳይሆኑ አንደበትን መጠበቅ ያስፈልጋል። ቅዱስ ያዕቆብ ይናገራል፣ አንደበት በጣም ከባድ ነገር ነው፣ እሳት ነው፣ በዓለም ውስጥ ያለ አመፀኛ ነው ይላል በአንደበት እግዚአብሔር እንባርክበታለን እናመሰግንበታለን። እንደገና ደግሞ ዓለምን እንረግምበታለን። ለአንደበት በጣም ከባድ ነገር ነው እና እንደ ክርስቲያን ራስን መግዛት ደግሞ በዋናነት ከአንደበት ይጀምራል፣ ከምላስ ይጀምራል። የምንናገራቸው ነገሮች፣ የምናወራቸው ቃላት ከአንደበታችን ነገሮች ከቤተ ክርስቲያን የሚለዩ ሰዎችን የሚያስሸማቅቁ ወደ ሞት የሚወስዱ ከሆኑ በደል ይሆናል፣ ኃጢአት ይሆናል፣ ስጋን ያሳድፋል የፍጥረትን ሩጫ ያቃጥላን፣ ይላል የያዕቆብ መልእክት ምዕራፍ ሶስት ቁጥር ስድስት ላይ አንደበት ማለት እሳት ነው ይላል፣ በዓለም ላይ ያለ ዓመፀኛ ነገር። ስለዚህ እሱን መግዛት ከቻለን አንደበታችን መቆጣጠር ከቻለን ሰዎችን የማንሳድብ ከሆነ ከአንደበታችን ክፉ የማይወጣ ከሆነ ራስን መግዛት ከዚህ ይጀምራል። ራስን ለመግዛት ደግሞ መጸለይ ያስፈልጋል። አምላካችን እግዚአብሔር ለሁላችንም ለአንደበታችን ጠባቂ እንዲያኖርልን የእርሱ ቅዱስ ፈቃድ ይሆነልን አንደበታችንን ከልክለን አንደበታችንን ገተን ሰውነታችንን ተቆጣጥረን አይምሯችንን፣ ዓይናችንን፣ ጆሮአችንንና አንደበታችንን ለእግዚአብሔር ሰጥተን ለቅዱስ ሥጋውና ለክቡር ደሙ እንድንበቃ የመንግስቱም ወራሾች እንድንሆን እርሱ ይርዳ። ራሳችንን እንድንገዛ አምላካችን እግዚአብሔር በቸርነቱ ይፍቀድልን። ወስብሐት ለእግዚአብሔር። አንኳረኩ ሩዘልፈ ለጠፈረ ሰማይ በማእከላ